እንደሚ አንዴ ጸጉሯን አንዴ የሆነ በቃ አንዴ መከራዋን እኳየች እንዴት እንዳሳቀቃት ራሱ ማለት ነው። ይሄ ራሱ ትልቅ በቀል ነው። ተው ተው ብራዬ እኔ ያሳዘነችኝ ሀይሚዬ ዛሬ፣ በቃ እንገላታት እኮ እሷ ደግሞ በጣም ስለፈራች ምናምን የሆነ በቃ እንዳይከፋው ብላ ያው በትናንትና ቪዲዮም እንዳያችሁት በቃ ዛሬ ላይ እንዴት እንደሆነች ማለት ነው እና ከዛም ይባስ ብሎ ደግሞ ጭራሽ ጓደኛውን አምጥቶ በጓደኛው ነው ፕራንክ ያደረጋት ማለት ነው እና ረ ቡራ አይ ደስ ይላል። ግን በነገራችን ላይ ፕራንክ በቃ እዛው በዛው ሲሆን በጣም ደስ ይላል። አንደኛ ለእናንተም ቢሆን፣ ሁለተኛ ደግሞ ተመልካች ራሱ እንትን አይሉም በቃ እንዴት ነው ውስጣቸው? አሁን ሰሞኑን በሚደረገው ነገር በጣም አዝነዋል ማለት ነው እና እንደዛ አይሆንም ማለት ነው። እና ፕራንክ በቃ እዛው በዛው ከባድ ፕራንክ ራሱ ቢሆን መጨረሻው ማለቅ ያለበት ፕራንክ ሲሆን እንዴ ደስ ይላል መሰላችሁ። እና እኔ አሁን ልጁ ሲመጣ የሚገርማችሁ ነገር ልጁ መጥቶ ራት ልጋብስሽ ምናምን ሲላት ያለው ፓርት እናት ብሩኬ ሲናደድ ራሱ እኮ የውነት ነው የሚመስለው እንዴ እኔ ራሱ በቃ ሂጃ፣ እኔ ለምን ታይኛለሽ? ከሱ ጋር ሂጃ፣ ሂጃ ቢያ ምናምን ሲል ጎ አባባሉ ምናምን የእውነት ነው የመሰለኝ፣ እኔ ራሱ ማለት ነው። እና ኧረ ቡራ በጣም አደገኛ ፕራንክ ነው የሰራሃት በነገራችን ላይ፣ ከባድ ፕራንክ ግራ ተጋባች፣ የምትለው ጠፋባት። አንደኛ ልጁ አድናቂ ነው፣ ሁለተኛ ደግሞ እሷም የምታውቀው ማለት አቅሃለሁ ማቅህ ይመስለኛል። አዲስ አለን እንክብኝን ብለዋለች። እና ቀጥታ ደግሞ እራት ልጋብዝሽ ነው ያላት። ቢያንስ ሁለቱንም ነበር መጋበዝ፣ ልጋብዛችሁ ማለት የነበረበት እንግዲህ። ፍቅረኛሞችን ለይቶ እሷም ብቻ ልጋብዝሽ ማለት አስቡት፣ እንግዲህ ምን ያክል እንደሚያስፈራው ማለት ነው እና በሐይሚ ጋ ሆናችሁ ብታዩት ያስደነግጣል ይሄ ነገር። አንደኛ ያለችበት ሁኔታ፣ እሷም ደግሞ አለችው እኮ ተጣልተን ሰሞኑን ይሄው አሁን ገና እያናገርኩት ነው። ገና አሁን እንትን በማለታችን ሰዓት እንዴት ነው ተልከህ ነው ወይ የመጣው ልትበጠብጠን ነው ወይ ብላ በጣም ተደናገረች ማለት ነው። ልጁ ደግሞ በቃ እኔ ስለመወድሽ አድናቂሽ ስለሆንኩ በቃ መጋበዝ ስፈልጋለሁ። በጥፊ እንደውም እኔ ካሁን ካሁን በጥፊ ትለዋለች ሁሉ ብዬ እያሰብኩ ነበረ። ግን ትግስቷ ግን ያው ዙር በድልኝ ሄድልኝ እያለችው ነበረ። መጨረሻው ግን ቡራ ከዚህ በኋላ ግን እንዳታደርጋት፣ ፍራንክ በቃ ብድርክን መልሰሃል። ብድርክን በዛ ላይ ደግሞ ፓስፖርቷን መልሶላታል። ዱባይ ዱባይ እንዴ! ዱባይ አለሽ እኮ ትኬት ታይም አለሽ፣ ትሄጃለሽ። ዱባይ በጣም ቅርብ ናት፣ አይደለም ዱባይ ገና ሌላ ቦታም ትሄዳላችሁ እናንተ ማለት ነው። ዋና አንችና እሷ አትጣሉ፣ ሁሌም በፍቅር ንብሎን። ፕራንክ አቁሚ ማለት አይቻልም። በነገራችን ላይ ስራ ነው ይሄ። የስራው ባህሪ ስለሆነ መስራት አለባት። ምን ልስራ ፕራንክ ካልሰራሁ ምን ልስራ? እንዴት ነው ወደዚህ የሚመጣው ብላለች እና ግን ልክ አሁን ብሩኬ ፕራንክ እንዳደረገሽ እንደዚህ አይነት ነገር በቃ ባይውል ባያድር በቃ ባይንዛዛ አሪፍ ነው በቃ እዛው፣ በዛው ፕራንክ ማለት ነው መደራረግ ግዴታ ነው አለባቸው፣ መስራትም አለባቸው። አዝናኝ ፕራንክ ተመልካችንም የምታደርገውንም ሰው በአንድ ኮ ፕራንክ አድርገው መጨረሻ ላይ ያው መናገር ማለት ነው። እና እንደዛ ማድረግ ትቻያለሽ ማለት ነው ሐይሚዬ የኔ ውድ ነገር፣ የኔ ቅመም፣ ዛሬ ደግሞ በጣም ነው ያማረብሽ። የሌለ ማለት ነው ቡራ ቡራ። በጣም ነው የሚወዳት ነገራችን ላይ በጣም ይሆናል አደለ? ደግሞ ፀጉሯን እንዴት እንደሚያደርገው እሱ በቃ ያለው እንትን ፀጉሯ ላይ ነው። ፀጉሯን መንጨት፣ ማበላሸት ያስተካከለችውን ነገር ይህ አንደኛ የፍቅር መገለጫ ነው። ሁለት የሚዋደዱ ሰዎች ከንፈር ለከንፈር ስለተሳሳሙ እዛ ሶሻል ሚዲያ ላይ ወተው እነዚህ ፍቅረኛሞች አይባሉም። በቃ የፍቅር መገለጫዎች በጣም ብዙ ነገር አለ። በነገራችን ላይ አምቡራ ቡና እየታችሁ ከሆነ በቃ ፍቅሩን የሚገልጽላት በመደባደብ ነው፣ ፀጉሯ የሆነ ነገር በማድረግ ነው። በቃ ይሆናል አይደለ? በጣም ከመውደዶ የተነሳ ራሱ እንዴት እንደሚያረጋት በቃ ይሆናል ብሎ ይሆናል በቃ ውስጣዊ ስሜት ነው ያለው እሱ ጋር ማለት ነው። የሆነ አገጯን ምናምን ይዞ የሚያደርጋትን ነገር አይታችሁ ከሆነ ልብ ብላችሁ ማለት ነው እና ይሄ ውስጣዊ ፍቅር፣ እውነተኛ ፍቅር እንዴት ደስ እንደሚሉ ማለት ነው። ያስቀናሉ እኮ ወንዴ ሐይሚ በጣም እድለኛለሽ፣ ያዝናናሻል ሻል ይንከባከብሻል፣ እንደ የታም የሚያደርግሽ እኮ ደግሞ በዛ ላይ አንቺም ለነገሩ እንደዛው በጣም ነው ደስ የምትሉት። እና አሁን ላይም በደስታ ንን ጽህፍ ምናምን ይሄ የሆነ ነገር ምናምን ነገር ማ ምንም እንዳትሰሙ አሁን ቅድም ሰው ልኮት ሆነ ወይ ምናምን ብለሻላ። አሁን ይሄ ጓደኛቸው ሰው ልኮት ቢሆን የመጣው ማለት ቦታ መስጠት የለብሽም፣ በቃ በጥፊ ወሉለሽ ማባረር። እንደዚህ አይነት ነገር ድጋሚም ሊመጣ ስለሚችል ማለት ነው ሶስተኛ ወገን እናንተ ሊበጠብጥ ያሰበ ሰው ሲመጣ ማለት ነው ጭራሽ ለዛ ሰው እድል መስጠት የለባቸውም ማባረር ማለት ነው እና እንደዛ ነው ላችኋለው። በተረፈ እንግዲህ ያው ፓስፖርቷም ተመልሶ ላታል። ስትነጫ ነጭበት የነበረው ነገር በአዲስ ነገር እንደምትመጡ ተስፋ አድርጋለሁ። ያው አሁን ታርቀዋል፣ ጸብ የለም ምን የለም። ግን ቡራዬ ግን ያሰበው ሌላ ፕራንክ አለ። በነገራችን ላይ ጉድ ነው፣ ከባድ ፕራንክ አለ። በእርግጥ ሀይሚዬም አትታማም ለፕራንክ አደገኛ ናት። እሱ ከባድ ይዞ የሚመጣ እሷም ደግሞ ጥፍ ሆና ነው የሚመጣው፣ እና እንጠብቃለን። ግን እንትን አንልም፣ አንናገርም። መጥፎ ነገር ብራንክ ላይ አንናገርም፣ አንወግንም። እንደ እኔ ሀይሚን ወግኜ ቡራዬን አልጨፈጭፍም፣ ቡራዬን ወግኜ ሀይሚዬን አልጨፈጭፍም። ግን ስህተት ካለ ግን ያው ስህተታችሁን እንድታረሙ ግዴታ ነው መናገር ግድ ነው እንዴ? ካልተናገርን ማለት እንዴት ነው? አድናቂ ማለት እኮ ስህተት ስትሰሩ ስህተት ሰርታችኋል፣ ጥሩ ነገር ስትሰሩ ደግሞ ጥሩ ነገር ሰርታችኋል ሲል ነው አድናቂ ማለት እንጂ ስህተታችሁንም ጥሩውንም ሽፍንፍንፍንፍን የሚያደርግ ሰው ገደል ይዞ ነው የሚገባው ማለት ነው። እና እንደዛ ነው ላችኋለሁ። የኔ ምርጦች፣ ደህና ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።